ሰላም ጤና ይስጥልኝ። እንደምን ሰምታችኋል? የተከበራችሁ የ433 ቤተሰቦች ማርቆስ ኤልያስ፣ ሚሎቦክሳ እና ዮናስ አዘ የ433 ጋር ከእናንተ ጋር በተለያዩ ጉዳዮች ቆይታ እናደርጋለን። ዛሬ ደግሞ በተመረጠ ርዕሰ ጉዳይ ከእናንተ ጋር ቆይታ ልናደርግ እዚህ ስቱዲዮ ተገኝተናል። በ433 ማርክ የሆነ ሚሊሻ የዩቲዩብ ገጻችን እየገባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ በመሆን ልክ እንደዚህ እንደምናነሳቸው አይነት አዳዲስ ጉዳዮች በሚኖሩበት ሰዓት ወዲያውኑ በትኩሱ መረጃዎች እንዲደርሳችሁ እናደረጋለን። ከወዲሁ ወደ 24 ሺህ ሰብስክራይበሮች ጸጋ ነው የምንገኘው። የእናንተ የአድማጮቻችን እገዛ እጅግ በጣም ያስፈልገናል። እስካሁን አብራችሁ ስለቆያችሁም እንደዚሁ እጅግ በጣም በከፍተኛ አክብሮት ምስጋናችንን ከወዲሁ ለማቅረብ እንወዳለን። የኢንተርናሽናል ብሬክ እየተጠናቀቀ ነው። የዓለም ዋንጫ ያለፉ ሀገራት ታውቀዋል። ማሄዱ ሀገራት ታውቀዋል። ፕሌኦፍ ላይ የሚጫወቱ ሀገራት ታውቀዋል። ክለቦች ደግሞ ድምጻቸውን አጥፍተው በተለይ በኖቬምበር ወር በመጨረሻው በፈረንጆቹ 2025 የመጨረሻው ኢንተርናሽናል ብሬክ ወቅት ብዙ ጊዜ ለጃንዋሪ የዝውውር መስኮት የሚያቅዱበት ጊዜ ነው። ባለፈው ስለ አርሰናል ማንሳታችን ይታወሳል። ብዙ ጊዜ በኖቬምበር ወር አርሰናል የጃንዋሪና ምናልባትም የቀጣይ ክረምት እቅዶችና የኮንትራት ማራዘም ማቋረጥ ሁኔታዎችን የሚያቅድበት ሰዓት ነው ያለን ነበር። በማንቸስተር ዩናይትድ ቤትም ውስጥ በተለይ በዚህ ኖቬምበር ወር አሰልጣኝ ሩበን አሞሪም ዝም ብለው እንዳልተቀመጡና የቡድኑ ቁልፍ ቁልፍ የሆኑ ችግሮችን አድሬስ ለማድረግ ከፍተኛ እንቅስቃሴ ሲያደረጉ እንደነበር ሰምተናል። አብዛኛው ትኩረታቸው ወደ ትውልድ ሀገራቸው ፖርቱጋል፣ ወደ ዋና ከተማዋ ሊዝበን ያምርቶ እዛ አካባቢ ታለንት ስካውት ሲያደረጉ እንደቆየ ነው ሲወራ የነበሩ። አሁን ደግሞ የ18 ዓመቱን ሳልቫዶር ኡኮ ብሎፓ ቀጣዩ የማንቸስተር ዩናይትድ ኮኮብ ለማድረግ ከወዲሁ እንቅስቃሴ እያደረጉ ነው ተብሏል። ብሎፓ በሁለት ሰባት ነው የተወለደው ማንቸስተር ዩናይትድ ማይክል ካሪክን ባዘዋወረበት አመት እና ከ18 ዓመት በኋላ ምናልባት አዲሱን ካሪክ ሊያገኝ ይችላሉ የሚል የብዙዎች ጥያቄ ነው። ገና ወጣት ተጫዋች ነው፣ ግን ለወደፊቱ ብዙ ተስፋ ይጣልበት ይመስላል። ሳልቫዶር ኡኮ ብሎፓ ማንችስተር ዩናይትድ በተለይ ወደ ፖርቱጋል ፊቱፊቱን በሚያዞርበት ሰዓት ብዙ ጊዜ ሳካለተ በተለይ ስፖርቲንግ ሊዝበን ከዚህ ቀደም የሉዊስ ናኒ ና ክርስቲያኖ ሮናልዶ በጣም ፀሐይ የሞቀው ስኬት ነው። አሁን ደግሞ ቀጥታ ከስፖርቲንግ ሊዝበን ባይመጣም ብሩኖ ፈርናንዴስ እንደዚሁ በዛ ማለፉ ይታወሳል እና እዚህ የ የብሎፓ ሳልቫዶር ብሎፓ ዝውውር በጣም እየገፋ ያለ ና ሩበን አሞሪም ይበልጥ ይህን ተጫዋች ፓርጉ ማኒስተር ዩናይትድ ውስጥ ረጅም አመት ቡኑ እንዲያገለግል በጣም ፍላጎት አሳድረዋል የሚሉ መረጃዎች ናቸው እየወጡ ያሉት። ና ምናልባት ብሎፓ መምጣት የሚሳካ ከሆነ ወዲያው ስክት ይላል። መቶ ከወጣትነቱ አንጻር ወይስ ለማኒስተር ዩናይትድ ምን ጥቅም ይሰጣል የሚለው ከወዲሁ የሚያነጋግር ይመስላል። ግን የሩበን አሞሪም ዓይን እዚህ ወጣት ላይ ማረፉ ግን ተረጋገጠ ሆኗል። ያ ከስፖርቲንግ ክለብ ዲ ፖርቹጋል የሚመጡ ተጫዋቾች ብዙ ጊዜ በማንቸስተር ዩናይትድ እጅግ በጣም ስኬታማ ጊዜያት ማሳለፋቸው አሳለፋቸው ይታወቃል። ቅድም ስል ስጠቀሳቸው የነበሩት እነ ክርስቲያኖ ሮናልዶ፣ ሉዊስ ናኒ ከዛ ውጪ ብሩኖ ፈርናንዴዝ በዚህ ነገር ትኩረትን የሚስቡ ናቸው። ከዛ ውጪ አሰልጣኝ ሮበን አሞሪም ና የአሰልጣኞች ቡድን አባላት ከስፖርቲንግ ክለብ ዲ ፖርቹጋል የመጡ ናቸው። ስለዚህ ይሄ ዝውውር የሚቀር አይመስልም። አሁን ባለው ሁኔታ በጥሩ ተጫዋች ዝውውር መስኮት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ጥረት እያደረገ ይገኛል። እድሜው ገና ቅድም ስጠቅስ እንደነበረ ሁለት ሺ ሰባት ጁላይ የተወለደ ነው ማንቸስተር ዩናይትድ የሊጉን ዋንጫ ከ2002/2003 የውድድር ዘመን በኋላ ባነሳበት የውድድር ዘመን ነው የተወለደው። በዛን ጊዜ እንግዲህ እንደ ሉዊስ ናኒ፣ አንደርሰን፣ ከዛ ውጪ ካርሎስ ቴቬዝ ና ሌላኛው ተጫዋች እንግሊዛዊ ኦናር ግሬቭስ ማንቸስተር ዩናይትድን ተቀላቅለው በቀጣዩ አመቱ ቡድኑ የ20 ዋንጫ ባለቤት የነበረበት ጊዜ እንደነበር ይታወሳል። ና ገና እድሜው 18 ነው። እንደፈለጉ ሼፕ ማድረግ ይችላሉ። አሰልጣኝ ሩበን አሞሪም በእርሳቸውም ስር እንግዲህ መሰልጠኑ የበለጠ ማንቸስተር ዩናይትድን ተጠቃሚ ያደርገዋል፣ ወደ ዝውውሩም እውን እንዲሆን ያደርገዋል የሚሉ መረጃዎች እየወጡ ይገኛሉ። ከዛ ውጭ ሁለገብ ተጫዋች የቀኝ መስመር አማካይ ሆኖ መጫወት ይችላል፣ የግራ መስመር አማካይ ሆኖ መጫወት ይችላል። ዊንገር ቦታ፣ ሁለቱም ቦታዎች ላይ መጫወት የሚያስችል አቅም አለው። ስለዚህ አሰልጣኙ በአንድ ተጫዋች አራት ቦታ የሚጫወት ተጫዋች ነው ያገኙት። ለሶስት አራት ሶስት ፎርሜሽን ደግሞ እጅግ በጣም ብቁ ነው። እንግዲህ ቅርብ ጊዜ አንድ በዩቲዩብ ላይ በዩቲብያችን ላይ አንድ መረጃ ሰርተን ነበረ። ማንቸስተር ዩናይትድ የቅርብ ጊዜ ደካማ ጎኑ እየመራ ውጤት አስጠብቆ አለመውጣቱ ባለፉት ሁለት ጨዋታዎች ብቻ ማግኘት ከነበረበት ስድስት ነጥብ አራቱን እንዲጥል ምክንያት ሆኗል። ከኖቲንጋ ፎረስትና ከቶትናም ጋር ባደረገው ጨዋታና ምክንያቱ ደግሞ ቀጥተኛ ከካዜሜሮ አቅም ጋር የተገናኘ ነው፣ ወይም ደግሞ ከእርሱ ተቀይሮ መውጣትና አለመውጣት ጋር የተገናኘ ነው። ከሰባኛው ደቂቃ በኋላ ከእድሜው ጋር ተያይዞ እግሩ እየዛለ ይመጣል። አሰልጣኝ ሩበን አሞሪም ይህንን ከግምት ውስጥ በማስገባት የዛሉ እግሮች ሁሉ ጊዜም መቀየር አለባቸው። ከዛ ውጭ ቀጣዮቹንም ጨዋታዎች ከግምት ውስጥ በማስገባት እሱን ቀይሮ አስወጥተው ያስገቡት ማኑ ጓርቴን ነው። ያ ደግሞ ቡድኑ ውጤቱን አስጠብቆ እንዳይወጣ ያደርጓል የሚሉ መረጃዎች እየወጡ ይገኛል። አሁን ባለው ሁኔታ የቡድኑ አንገብጋቢው ጉዳይ የአማካይ ተከላካይ ቦታ ሜዳውን ሸፍኖ የሚጫወት ተጫዋች ነው። ይህ ተጫዋች ደግሞ እጅግ በጣም አመቺ የሆነ ተጫዋች ነው ሳልቫዶር ብሎፓ እድሜው ገና 18 ከመሆኑ አንጻር አሰልጣኙ እንደፈለጉ ሼፕ ማድረግ እንደሚችሉ ግልጽ ነው ያውቁታል። በዛ ላይ ደግሞ እንደ ኤሌት አንደርሰን ወይም ደግሞ እንደ ካርሎስ ባሌባ የዝውውር ዋጋው እጅግ በጣም ከፍተኛ የሚሆን አይደለም። ማንቸስተር ዩናይትድ አሁን ባለው የፋይናንስ አቅም ይህንን ተጫዋች ለማስፈረም በሚችልበት ሁኔታ ላይ እንደሚገኝ ምንም ጥያቄ የሚነሳበት ጉዳይ አይደለም። ትልቁ ጥያቄ ማርክ፣ እንደዚህ አይነት ተጫዋች አብዛኛውን የወደፊቱን ጊዜ ታሳቢ በማድረግ ነው የሚመለመሉት በዚህ እድሜ አሁን በማንቸስተር ዩናይትድ ውስጥ ባለው ፕሬሽር ቦታው የሚጠይቀው ጫና አለ። በጣም በጣም ይሄ ቦታ ማለት የቡድኑ ኤንጂን ሩም ነው። እዚህ ቦታ ላይ የሚጫወት ተጫዋች 18 ዓመት፣ ለክለቡ ለስፖርቲንግ ሊዝበን ሲኒየር ቡድን ጨዋታ ገና ያላረገ ተጫዋች እና ሮ ታለንት ተጫዋች ይመስለኛል። እና ምናልባት ሩበን አሞሪም ከዚህ ይህን ተጫዋች አብዝተው የፈለጉት ሲፈልጉት ሌሎች አማካዮችን ችላ ይላሉ የሚል እምነት የለኝም። ምክንያቱም እዚህ ቦታ ላይ አሁንም ከዚህ ከብሎፓ ይልቅ እስታብሊሽ ያደረጉ ወዲያው ኃላፊነት መሸከም የሚችሉ ወዲያው ለቡድን አማካይ ክፍል ጤና መመለስ የሚችሉ ተጫዋች ላይ ትኩረት የሚያደረጋቸው ጥያቄ የለውም። እንዳልከው የኤሌት አንደርሰን ጉዳይ በተለይም ብሔራዊ ቡድን ላይ እያሳየ ያለው ፐርፎርማንስ ማንቸስተር ዩናይትድ አንደኛ በሊጉ ፕሮቨን ነው፣ በደንብ በእንግሊዝ ብሔራዊ ቡድን ሰሞኑን እያየን ነው። በጣም ቶፕ ጊዜ እያሳለፈ ነው። እንዳውም ስካይ ላይ ኢንተርቪው እያየው ነበርና፣ አለም ዋንጫ ላይ የአቋሚ ተሰላፊ ትሆናለህ ብሎ ጠይቆ ነበር። አሁን ጥሩ የተጫወትኩ እንደሆነ ይገባኛል አሁን ያንን ነው ኢንጆይ ማድረግ እንፈለገው ዓለም ዋንጫ ገና ረጅም ጊዜ ይቀራል። በክለብ ረጅም ጊዜ ቆይታ ስለምናረግ የዛን ጊዜ እናያለ ሚል አይነት አስተያየት ይሰጠውና ኢቨን ለዓለም ዋንጫ ራሱ ኃላፊነት የሚጣልበት ሊጣልበት እንደሚችል የሚያሳይ እንቅስቃሴ ነው እያሳይ ያለው። ስለዚህ ምናልባት ይሄ ብሎፓ በአንድ ጊዜ እዚህ ቦታ ላይ መፍትሄ ከመሆን ይልቅ እኛ አሰልጣኝ ሌሎች ተጫዋቾችን አምጥተው ግን በመሀል ይህን ተጫዋች ደግሞ የኮተኮቱ ይበልጥ ቨርሳቲሊቲውን ሊጠቀሙ ይችሉበት እድል አለ። ፉል ባክ መሆን ይችላል። ዊንገር መሆን ይችላል። ስለዚህ ለአሰልጣኙ የዊንግ ባክ፣ ቀኝ ዊንግ ባክ፣ ማማካይ አማራጭ መፍጠር ይችላል። የተጫዋች እና ዓለም ጥርጥር፣ በተለይ ከፖርቱጋል የሚወጡ ታዳጊዎች በአሁኑ ሰዓት የታለንት ስፖርት የተደረገ ያለው ፖርቱጋል የፖርቱጋል ብሔራዊ ቡድን ስትመለከት ወርቃማ ጊዜ ላይ ነው ያለውና ለሩቤን አሞሪም ራሱ ይሄኛው ይሄኛው ግዢ የሚሳካበት አንዱ እድል ከክለቡ ጋር ያላቸው ጥሩ ግንኙነትና ተጫዋቹ። በአሰልጣኝ ያለው እምነት ሊሆን ይችላል ብዬ አስባለሁ። በተለይ አሁን ፖርቱጋል ትናንት በአለም ዋንጫው ማጣሪያ አርሜንያ ዘጠኝ ለአንድ ያሸንፈችበትን ጨዋታ እያየው ነበር ማርክ ና፣ በዚህ ጨዋታ ላይ የፖርቱጋል ብሔራዊ ቡድን በአራት ሁለት ሶስት አንድ ፎርሜሽን የተጫወተው ሁለቱ በደብል ዣ ኔቬስ ና ቪቲን ፓሪስ ንጀርማ ኮምቢኔሽን ነበር። ከዛ ውጪ ብሩኖ ወደፊት ገፍቶ በአስር ቁጥር ሚና፣ ግራና ቀኝ ራፋኤል ያው ና በርናርዶ ሲልቫ ነበሩ። ከፊት ጎንሳሎ ጎንካሎ ራሞስ ነበረ ና አስር ቁጥር ሚና ላይ በእርግጥ ሁለቱ ፔናልቲዎች ቢሆኑም ግን በጣም በጣም የተሻለ የሚስማማው ቦታ እንደሆነ ምንም በማኒስተር አይተነዋል። ም ጥያቄ የለውም። ትናንትና ደግሞ በፖርቱጋል ማኒስተር ዩናይትድ ይህን ተጫዋች ይበልጥ ቶፕ የሚሆንበት ይበልጥ ተጋጣሚ የሚጎዳበት ቦታ ላይ ለምን አያጫውተው የሚል ጥያቄ የተነሳ ያለ ይመስለኛል። በጣም ቶፕ ነበር። አሁንም ትልቁ በፖርቱጋልም ትልቅ ጥያቄ ሆነው ሩበን አሞሪም ይህን ተጫዋች ሌስ ኢፌክቲቭ የሆነበት ብዙ ኢፌክቲቭ ያልሆነበት ቦታ ላይ እያሰለፉት ነው ያሉ ያሉት እና የኤሌት አንደርሰን ወይም ደግሞ እስከዛ አሁን የብሎፓ አይነት ተጫዋች ሲመጡ ብሩኖ ወደፊት ጠጋ ብሎ የሚጫወትበት እድል ሊኖር ይችላል። በሁለት አስር ቁጥር ከማቴዎስ ኩኛ ጋር ሊጫወት ይችላል። የሆነ ሆኖ ግን አማካይ ክፍል ላይ ለአሰልጣኝ ብሩኖ አንድ ተጫዋች እንደሚያስፈልጋቸው የሚያሳይ ነው። ስለዚህ የተረጋገጠው ፕሩቭን የሆነው ኤሌት አንደርሰን ወይም ባሌባ ወይስ ወጣቱ ብሎፓ የሚለው ትኩረት የሚስብ ይመስላል። ለእኔ ግን ብሎፓን አድርገው ተጨማሪ ከሁለት አንዱ ደግሞ እንደዚሁ ከስር ይህን ተጫዋች ነርቸር ማድረግ ይችላሉ። በዚህ በሊግ በዋንጫ ጨዋታዎች፣ በሊግ ካፕ ምናምን ማለት ነው እና ጥሩ አይን ይመስለኛል። በፖርቱጋል አሁን ከፖርቱጋል የሚወጡ ጨዋች በጣም እየተመቹ ነው። ማርክ ያ ከምንም በላይ እንግዲህ አንዳንድ ጊዜ በዚህ ሰዓት አንዳንድ ተጫዋቾች ከሚሰለጥኑበትም ጊዜ አንጻር ለምሳሌ ከስድስት ዓመታቸው ጀምሮ ነው ወደ አካዳሚ የሚገቡት። በዛ ምክንያት ቀድሞ ኃላፊነት የሚሸከም እንደዚሁም ደግሞ ታለንታቸው እንደ አንድ ኃላፊነት መሸከም እንደሚችል ተጫዋች ነው። ከእድሜያቸው የቀደመ ታለንት እና ኃላፊነት መሸከም ከዛ ውጭ በስለት ነው የሚያሳዩት። ያንን ከግምት ውስጥ ካስገባን ይህንን እርግጠኛ ሆነን መናገር እንችላለን። ገና በሀያዎቹ መጀመሪያ ላይ እንደ ኤርሊንግ ብራውት ሃላንድ አይነት ተጫዋቾች እንደ ቀልድ ጎሎችን የሚያስቆጥሩበት፣ ከዛ ውጭ አሁን አይደለም ከዚህ ቀደም ከዛሬ አስራ አምስት ዓመት ምናምን በፊት እነ ሴስክ ፋብሪጋዝ የነበሩበትን እድሜ ከግምት ውስጥ አስገብተን ከዛሬ ሀያ ዓመት በፊት አካባቢ ምን አይነት አቅም እንደነበራቸው እርግጠኛ መሆን ይቻላል። እና ማንቸስተር ዩናይትድ ይህንን ተጫዋች ሲያስፈርመው ዝም ብሎ ይሆናል ብዬ አላምንም። አሰልጣኙ ከማወቃቸው አንጻር ታለንቱም ኤክሰፕሽናል ከመሆኑ አንጻር ገና በ18 ዓመቱ ሜትር ከ88 ነው የሚረዝመው። ለስፖርቲንግ ለብድ ፖርቹጋል ለዋናው ብሔራዊ ቡድን ካለፈው ዓመት ጀምሮ የመሰለፍ እድል አግኝተዋል። ጥሩ አቅም አሳይቷል። መልማዮችም ዝም ብሎ ይህንን የሚያደርጉ አይመስለኝም። ስለዚህ ዝውውር እውን የሚሆን ከሆነ ምናልባት የተወሰነ ጊዜ ሊቸገር ይችላል፣ ግን ጥያቄ ወሱ ነው። አሁን ይህ ቦታ በአንድ ጊዜ ከፖርቱጋል ሊግ ወደ እንግሊዝ ፕሪሚየር ሊግ የሚዲያ የተቼዎች፣ የሁሉም አይን ያለበት ቦታ ነው። ፍሪደሙ እንደ ፖርቱጊዝ ሊግ ሱፐር ሊግ አይመስለኝም እና እዛ ደግሞ ልምዳል በቤኔፊካ ምትውስ በጣም ታዳጊዎች ጊዜ ይሰጣቸዋል፣ ሚዲያው ፕሮቴክት ያደርጋቸዋል። ከዛ በኋላ ቆንጆ ጥሩ ጥሩ ኤክስፖርት ሲሆኑ እያየን ነው በድፍን አውሮፓ። አሁን የፖርቱጋላውያን ወጣቶች በጣም ቶፕ የሆኑ መጥተዋል፣ ግን በእንግሊዝ ፕሪሚየር ሊግ በአንድ ጊዜ እዚህ ቦታ ላይ ጋለ ብረምጣር ላይ እንደ መጣድ ሊቆጠር ይችላል። ግን ያንን ሪስክ ወስደው እንዳልከው ዝውውሩ ተሳክቶ ይህ ተጫዋች ስኬታማ ከሆነ ያለም ጥርጥር የአስር ዓመቱ ምናልባት ከቢፎር ካሪክና አፍተር ካሪክ እንደምንለው እዛ ቦታ ላይ አንድ ኤራን ዲፋይን የሚያደርግ ዝውውር ሊሆን ይችላል ብ ማሰብ ሁሌ ማነሳው ነ አንድ ቡድንን አንድ አሰልጣኝ በሚዝበት ሰዓት እንደ ብሩኖ፣ እንደ አሞሪም አይነት እንደ አርቴታ አይነት ወይም ፔፕ አይነት ያዛ የአሰልጣኙን ኬሪየር ወይም የዛን ቡድን ቆይታ ዲፋይን የሚያደርግ ዝውር ያስፈልጋል። ለምሳሌ ለሚኬል አርቴታ የዴክላን ራይስ ዝውር ኤራ ዲፋይኒንግ ዝውር ነው ማለት ይቻላል። እንደዚ አይነት ዝውሮች አሉ። ሩቨን አሞሪም የዚ አይነት ዝውር እስካሁን ድረስ ማርክ አላየሁም። በተለይ በሚፈልጉት አማካይ ክፍል ቦታ ላይ እና ከዛ የተሻለ በደንብ እሳቸውን ጊዜ የዲፋይን የሚያደረግ ዝውር ላይ ትኩረት ሊያደረጉ ይችላሉ የሚል ጥርጣሬ አለኝ። ግን የተጫዋች መጥቶ ግን እዛ ቦታ ላይ የሚሰካ ከሆነ ለማንችስተር ዩናይትድ ሌላ ሌላ በጣም ጥሩ አጋጣሚ ነው የሚፈጥረው። ያው ቅድም ዴክላን ራይስ እንዳልከው የ አሰልጣኝ ሮበን አሞሪምን ኢራዲፋይን የሚያደርገው ለኔ ብሪያኒ ቤሞ ዞቡ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ግን አሁን ጃንዋሪ ላይ የግድ ተጫዋች ያስፈልጋቸዋል፣ ጥያቄ የለውም። በጃንዋሪ ደግሞ እንደ ካርሎስ ባሌባና እንደ ሌት አንደርሰን አይነት ትልልቅ ተጫዋቾችን አታገኝም። ይሄ ግልጽ ነው። ክለቦቹም አይለቁም ኤክሰፕሽናል ገንዘብ ካላቀረበ ስተቀር ፈላጊው ክለብና ይህን ከግምት ውስጥ ካስገባን የዚህ ተጫዋች ዝውውር እውን መሆን ምንም ጥያቄ የሚነሳበት ጉዳይ አይደለም። አሁን ባለው ሁኔታ ደግሞ መዝለቅ አይችልም በማኑ ጋርቴ ኮቤ ማይኑ ከዛ ውጪ ካዜሜሮ አመቱን ሙሉ ሊዘልቅ እንደማይችል ከወዲሁ ገና በአስረኛው አስራ አንደኛው ሳምንት ላይ እንኳን አንዳንድ ምልክቶችን እየተመለከተን ያለ ነው። ስለዚህ የእሱ መምጣት ሴኔጋላዊ ማን ነው? ከአለም ክለቦች አለም ዋንጫ ላይ ተ የምትጫዋች አለ እኮ ሴኔጋላዊ ባለፈው ጉዳት አጋጥሞታል። ጉዳት አጋጥሞት አሁን እየተሰለፈ ነው ያለው እንደዚህ አይነት ም በጣም አማድም እኮ እንደዚሁ በጣም በወጣትነት የተመለመሉ ያሉት እንዳልከው፣ ዘመኑ ሪስክ የምትወስድበት ነው። በተለይ ወጣት ተጫዋቾች ቶሎ በፊት ሱፐር ስታር ለመሆን ትንሽ ጊዜ ይፈጅ ነበር ሀያ አራት ሀያ አምስት አካባቢ ከሆኑ ከዚህ ቀደም ሀያ ስድስትም ላይ ቶፕ የሚሆኑ አሉ። አሁን ርሊ ነው ቶሎ የሚፈኩት። ስለዚህ እንደዚህ አይነት ተጫዋቾች ምናልባት ቶሎ መጥተው ጥቂት የአዳፕቴሽን ታይም ሊወስዱ ይችላሉ። ከዛ ውጭ ግን ሪስክ ለመውሰድ እንዳልከው ወርዝ የሚያደርጉ አይነት ተጫዋቾች አሉ። ከእነዚህ መካከል አንደኛው በሎፓ ይሆናል ተብሎ ይጠበቃል። ከዛ ውጭ እንግዲህ እዚያ ቡድን ውስጥ ፖርቱጊዞች አሉ። ያ እንደምታየው ብሩኖ የቡድኑ አምብል ነው። አሰልጣኙ ፖርቱጋላያ ናቸው። ለዚህ ተጫዋች ፕሮቴክት ማድረግ ወደሚችሉበት እድል አለ። ህይወትን ያቀሉለታል፣ በደንብ ያቀሉለታል። አንዳንዴ እንደዚህ አይነት ነገሮች እኮ አሉ። የምትከተለው አንተ ከጀርባ ያሉትን ወይም ደግሞ ለአንተ ሊያቀሉሉ የሚችሉትን ነው። አንድ ሊቨርፑል 2003 2004 ያስዘዋውራችሁ ሁለት ፈረንሳይ አነበሩ ማርክ፣ አሁን ተረስተዋል። ሲናማ ፖንጎ፣ ሲናማ ፖንጎል፣ አንቶኒ ሊታሌክ እና ሲናማ ፖንጎል፣ አንድ ኢንተርቪው ላይ እያዩ ሰሞኑ፣ አርሰናል ጨርሶ ነበር ኦልሞስት፣ በቃ ከቬንገር ጋር ተነጋግረው እና ከአንቶኒ ሊታሌክ ጋር አንድ ክለብ ነበር የሚጫወት ፈረንሳይ ለሎንስ፣ እና ከሊታሌክ ጋር ሲያወሩ ሊታሌክ ከሁዬ ጋር እንደጨረሰ ይነግሩ በጣም ፍሬንድ ናቸው ስለዚህ እንደዛ ማኮን አንተ ወደ ምትሄድበት ነው ሄደው፣ ብሎ ነው ሲናማ ፖንጎል ወደ ሊቨርፑል ሄደው። ሁለቱም በሊቨርፑል ፍሎፕ ነው የሆኑት እና አንዱ አንዱ የሚስብበት ነገር አለ። ስለዚህ ለዚህ ወጣት ተጫዋች ከስፖርቲንግ ክለብ ደ ፖርቱጋል ውጪ ማየት ካለበት ያለም ጥርጥር ሊያ የሚችለው ማንቸስተር ዩናይትድ ነው። አሁን ባለው ሁኔታ እንግዲህ ያው የብሩኖ ፈርናንዴዝ ጉዳይ ትኩረትን የሚስብ ነው። ወደኋላ ተመልሶ ነው እየተጫወተ ያለው በደንብ ፐርፎርም እያደረገ አይደለም። አገን ትላንትና በተከናወነ ጨዋታ ሶስት ጎሎችን አስቆጥሮ ሃትሪክ ሰርቷል። በእርግጥ ሁሉም ሰው ያውቃል አደለም፣ አሰልጣኝ ሩበን አሞሪም፣ ማንኛውም የስፖርት ቤተሰብ የትኛው ቦታ ላይ እንደሚስማማ ጠንቅቆ ያውቃል። ግን ያው የሁለት ተጫዋቾች ዝውውር በተለይ የማቲያስ ቡኛ ዝውውር ነው እሱን ወደኋላ እንዲመለስ ያደረገው ብሩኖ እንግዲህ እዛ ቦታ ላይ ሊጫወት የሚችለው ከአራት ከአምስት አመት በኋላ እድሜው የገፋ ሲሄድ አንድ አስር ቁጥር ተጫዋች ወይም ስምንት ቁጥር ተጫዋች ወደኋላ ተስቦ ሬጂስታ ሚና እንደሚጫወተው አይነት ካልሆነ በስተቀር በዚህ ሰዓት እዛ ቦታ ላይ ቢጫወት የበለጠ ከፍ ያለ አስተዋጽኦ ማበርከት በሚችልበት እድሜ የበለጠ ወደ ኋላ እንዲመለስ መደረጉ ስህተት እንደሆነ ምንም ጥያቄ የለውም። አንድ አማራጭ ሊኖር ይችላል። ምናልባት አልሰራ ብሏቸው እንጂ የማኑ ጋቴ ና እንደዚሁም ደግሞ የካዜሜሮን ጥምረት አንድ ላይ አድርገው ብሩኖ ፈርናንዴዝን ወደ አስር ቁጥር ቦታ ላይ ማጫወት የሚችሉበት እድል አለ። ነገር ግን ለፕሬሲንግ ለሲስተሙም የተመቸው ተጫዋች እዛ ቦታ ላይ ከብሩኖ ፈርናንዴዝ ይልቅ እንደነ ማቲያስ ኩኛ፣ ብሪያን ኢምቤሞ ወይንም ደግሞ ሜሰን ማውንት ናቸው የሚል እምነት አሳድረው ይመስለኛል። አሁን ባለው ሁኔታ የበለጠ ቡድኑን ከግለሰቦች የግለሰቦች ጥገኛ ከማድረግ ይልቅ የሲስተም ቡድን ብሩኖ ፈርናንዴዝ ለሲስተም ሚሆን አይደለም። የበለጠ በራሱ መንገድ የሚጫወት በነጻነት እንዲጫወት ይፈልጋል። አላረከው ያ በኢንስትራክሽን ሰር አሌክስ ፈርጉሰን የሩኒን ቁጣ ከውስጡ ካወጣሁት ስኬታማ አይሆንም እንደሚሉ አይነት እሱ ፍሪደም ይፈልጋል። አሁን ጥያቄው እንግዲህ በሁለት ሺ ሶስት አራት ሩኒ ያችን ጎል አርሰናል ላይ ካስቆጠረ በኋላ አስራ ሰባት አመቱ ነበር። ከዛ ወደ ዩናይትድ ነው ያመራው። ጊዜ አልፈጀበትም ተጽዕኖ ለማሰብ በመጀመሪያ ቻምፒየንስ ሊግ ጨዋታ ትሪክ ሰርቷል፣ ፌነርባቼ ላይ። ከዛ በኋላ ወደ ኋላ አልተመለከተም። ሩኒ በዛ እድሜውና ግን ኤክሰፕሽናል ናቸው ማርክ በዛ አይነት እድሜ ውስጥ መጥተው አጣ ቶፕ ደረጃ ለመድረስ ቅድም ያነሳው ሴስክ ፋብሪጋስ በዚህ ረገድ እና ምናልባት ብሎፓ የዛ አይነት በነዛ መንገድ የሚጫወት ከሆነ ለማንቸስተር ዩናይትድ ሌላ ሌላ ምናልባት የወደፊትም ጊዜ በደንብ ዲፋይን የሚያደርግ አይነት ተጫዋች ሊሆን ይችላል። ለማንኛውም ስሙን አትዘንጉት። ሳልቫዶር ብሎፓ ማንቸስተር ዩናይትድ በቅርብ ጊዜያት እጁ ሊያስገባው የሚችል በፖርቱጋል በጣም የተወራለት ያለ እጅግ በጣም ታዳጊ ወደፊት ትልቅ ተስፋ ያለው ተጫዋች ነው። ሩበን አሞሪም ዝም ብለው አይናቸውን እንዳልጣሉበት አንዳንድ የቪዲዮ እንቅስቃሴዎችም ስትመለከቱ በደንብ መረዳት ይቻላል። እናንተም እዚህን ተጫዋች ፕሮፋይል በዩቲዩብ ተመልከቱት። ኳሊቲው በደንብ ባለ እዚያ ላይ ና ለዩናይትድ ምን ያህል ይጠቅማል። ወደፊት ትልቅ ተስፋ ያለው ተጫዋች ነው የተባለ ነው እና በዚህ ጉዳይ ላይ ምን አይነት ምልከታ አላችሁ? በዩቱብ ገጻችን 433 ማርኪዮን የሚልሻ ስሜታችሁ ልታርሱ እንችላላችሁ። የኢንተርናሽናል ብሬክ ሲያልቅ ደግሞ በተለይ ወደ ሳምንቱ መጨረሻ መዳረሻ ላይ በተለይ ከዩናይትድ ጋር ተያይዞ በቀጣይ በጣም ቀለል ያሉ በወረቀት ደረጃ የፊክስቸሮች ናቸው ያሉት። ብሩ ጊዜ ያለ ይመስላል። ምንሰራቸው ፕሮግራሞች ይኖሩናል። ቆይታችሁ ከኛ ጋር ስለሆነ በእጅጉ አድርገን እናመሰግናለን። የዩቱብ ገጻችን ማርክሆን የሚሊሻ አራት ሶስት ሶስት ማርክሆን የሚሊሻን በመከተል ፎሎ፣ ላይክ፣ ሰብስክራይብ በማድረግ እኛ ቤተሰብ እንድትሆኑ ሁልጊዜም እንደምንጠይቀው ዛሬም በአክብሮት እንጠይቃለን። ቀሪ ጊዜያችሁ አሪፍ እንዲሆን እየተመኘ በዚሁ እንሰናበታለን።